ሰላም ጤና ይስጥልን አድማጮቻችን የዕለቱን አዳዲስ መረጃዎችን ይዘን መጥተናል። ላይክ ሼር፣ ሰብስክራይብ በማድረግ ይጀምሩ። በመጀመሪያም አርዕስተ ዜና በምስራቅ ወለጋ የሰዎች ሞት ከጊዜ ወደ ጊዜ እየጨመረ መምጣቱን ነዋሪዎች ተናገሩ። በሸገር ከተማ አስተዳደር የውሃና የመብራት እንዲሁም የስልክ መቆራረጦች ችግር መኖሩን ነዋሪዎች ገለጹ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመለከተ። ግጭቶች እየተባባሰባቸው ከሚገኙ የአፍሪካ ሀገራት ውስጥ ኢትዮጵያ አንዷ መሆኗን የዓለም የሰላም መረጃ ጠቋሚ ገለጸ፣ የሚሉ አዳዲስ መረጃዎችን ይዘናል። እስከ መጨረሻው ከእኛ ጋር ሁኑ። ከዜናዎቹ ጋር ጃለኔ መቃሳ። በምስራቅ ወለጋ የሰዎች ሞት ከጊዜ ወደ ጊዜ እየጨመረ መምጣቱን ነዋሪዎች ተናገሩ። በኦሮሚያ ክልል ምስራቅ ወለጋ ነቀምት ከተማ በትላንትና ሁለት ከቀኑ ዘጠኝ ሰዓት አካባቢ በዜሮ ሁለት ቀበሌ ሶስት ወጣቶች በመንግስት ታጣቂ ሃይሎች መገደላቸው ምንጮቻችን ለቦረና ባሬንቱ ቻነል ተናግረዋል። እነዚህ የተገደሉ ነዋሪዎች በተለያዩ ስራ ላይ የተሰማሩና የቤተሰብ አስተዳዳሪ መሆናቸውንም ተናግረዋል። በተጨማሪም በኦሮሚያ ክልል ላይ ያነጣጠረው ይህ ግድያ በመንግስት ወታደሮች መሆኑን ገልጸው ህብረተሰቡ እንደ ህዝብ ለመቆም የራሱ የሆነ ጠንካራ ሰራዊት ያስፈልገዋል የሚል ሀሳብ አለን ሲሉም አብራርቷል። በሸገር ከተማ አስተዳደር የውሃና የመብራት እንዲሁም የስልክ መቆራረጦች መኖሩ ነዋሪዎች ተናገሩ። በኦሮሚያ ክልል ሸገር ከተማ አስተዳደር ተብሎ በሚጠራው አካባቢ አጠቃላይ በሚባል ደረጃ የውሃ፣ የስልክ እና የኔትወርክ መቆራረጦች እንዳሉ ነዋሪዎች ለቦረና ባሬንቱ ቻነል ዜና ዝግጅት ክፍል ተናግረዋል። ይህም ይህንን ተከትሎ በአካባቢው ነዋሪዎች ላይ የተለያዩ ችግሮች ማለትም የንግድ ስራዎች መስተጓገል፣ የተለያዩ አገልግሎቶች መቋረጥ ማለትም የባንክ፣ የሕክምናና ሌሎች ችግሮችን በማስከተል የዕለት ከእለት አኗኗራችንን የበለጠ እያከበደብን ነው ሲሉ ቅሬታቸውን ተናግረዋል። በተለያዩ የሸገር ሲቲ ከተማ አስተዳደሮች እና የመብራት ኃይል እንዲሁም ሌሎች ተቀናጅቶ ይሰራሉ የተባሉ የመንግስት መስሪያ ቤቶች ለመጠየቅ ቢሞከርም አሳማኝ መረጃ ማግኘት አልተቻለም። በተደጋጋሚ መሰል ችግሮች በአጠቃላይ የኦሮሚያ ክልሎች ቢታይም የክልልም ሆነ የፌዴራል መንግስት ምላሽ ለመስጠት ፍቃደኛ አይደሉም ሲሉ ምክንያታቸውን ተናግረዋል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመለከተ። ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ኢትዮጵያ ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመልክተዋል። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳሳወቀው ሀገሪቷ አሁን ላይ እንደ ምግብ እና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች ገንዘባቸውን ያወጣሉ ተብሏል። በሪፖርቱ መሰረት በኑሮ ውድነቱ ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠች ሲሆን አርባ ስድስት ነጥብ አምስት የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ከፍተኛ መሆኑን ተናግሯል። በሀገሪቷ የሚታየው የሸቀጦች ዋጋ መወደድ እና በኑሮ ውድነቱም ደረጃ አንደኛ እንድትሆን ምክንያት ሆነዋል ሲልም አትተዋል። ግጭቶች እየተባባሰባቸው ከሚገኙ የአፍሪካ ሀገራት ውስጥ ኢትዮጵያ አንዷ መሆኗን የዓለም የሰላም መረጃ ጠቋሚ ገለጸ። እንደ አውሮፓውያን አቆጣጠር 2025 በኢኮኖሚክስ እና የሰላም ኢንስቲትዩት ባወጣው የዓለም አቀፍ የሰላም መረጃ ኢትዮጵያን ከአፍሪካ እጅግ ተለዋዋጭ ከሆኑ የግጭት ማዕከላት ተርታ ማለትም ሱዳን፣ ደቡብ ሱዳን እና ዲሞክራቲክ ሪፑብሊክ ኮንጎ ጋር አስቀምጧታል። በአሁኑ ጊዜ በዓለም አቀፍ ደረጃ 59 ግጭቶች አሉ። ይህም ከሁለተኛ የዓለም ጦርነት ወዲህ ከፍተኛ ሲሆን አፍሪካም ከእነዚህ ውስጥ በጣም አደገኛ የሆኑ ጥቂት መገኛ ናት ሲሉም ሪፖርቱ ገልጸዋል። ውድ የቦረና ባሬንቱ ቻነል አድማጮቻችን የዕለቱን መረጃ በዚያው አጠናቀናል። በሌሎች አዳዲስ ዜናዎች እስክንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።